በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የሚታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን የአመታዊውን የቅዱስ ድንግል ማርያም ክብረ በዓል ለማንገስ ከአዲስ አበባና ከሌሎች የሀገሪቱ ከተሞች ወደ አረርቲ ከተማ በመሄድ በአመታዊ የቅዱስ ድንግል ማርያም ክብረ በዓል ላይ የተገኙ ምእመናን በቤተ ክርስቲያኒቱ ለህንፃ ግንባታ የተረበረበ እንጨት ላይ በመውጣትና በቤተመቅደሱ መቅደሱ ጉልላት ላይ የተሰሩ አንዳንድ ስሎችን ለመመለ ስንመልከት እየወጡ በነበረበት ሰዓት ርብራቡ ተደርምሶ የተወሰኑ ሰዎች ሕይወት ማለፍና አደጋ እንደደረሰባቸው ነው የሰማ ነው። ይህንም በተመለከተ ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትትና ጠየቅን። አብራችሁን ስለምት ቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንግዲህ በመግቢያችን ላይ እንደነገርናችሁ ዛሬ ማለዳውን ጀምሮ በማህበራዊ ሚዲያው በስፋት እየተሰራጨ የሚገኘው ዓመታዊውን የቅድስት ድንግል ማርያምን በዓል ለማክበር ወደ ተለያዩ የክልሉ ከተሞች ብዙ ምእመናን ይሄዳሉ አረርቲ ከተማ ተጉዘው ደግሞ የቅድስት ድንግል ማርያምን ዓመታዊ ንግስ ለማክበር የሄዱ ምእመናን ላይ አደጋ እንዲህ ያለው አደጋ በስፋት መሰራጨቱ ተሰምቷል። ይሄ ደግሞ እዛ ለንግስ የሄዱ ግለሰቦች ቤተሰቦችን በከፍተኛ ሁኔታ ጭንቀት ውስጥ የከተተ ነገር ሆኗል። አሁን እንግዲህ እስካሁኑ ሰዓት እዚህ ያሉ ቤተሰቦች እዛ ወደ አረርቲ ከተማ የሸኛቸውን ሰዎች በተመለከተ ደህንነታቸውን ለማወቅ እየተቸገሩ እንደሆነ ነው እየተሰማ የሚገኘው ይህንን በተመለከተ የተለያዩ የዜና ምንጮች በተለይ ደግሞ ህይወታቸው ያለፉ ምዕመናንን ቁጥር በተመለከተ የተለያየ መረጃ እያወጡ ይገኛሉ። ገሚሶቹ ቁጥራቸው ወደ ሰላሳ አምስት አካባቢ ደርሷል ሲሉ ሌሎቹ ደግሞ ገና እስካሁን የታወቁት ሰባት ብቻ ናቸው መሞታቸው የታወቁት የሚል መረጃ እየተሰራጨ ይገኛል። ያም ቢሆን ግን ኢቲቪ በአረርቲ ከተማ ለሕንፃ ግንባታ የተረበረበ እንጨት በመደርመሱ እስካሁን የሞቱት ምዕመናን ቁጥር ሀያ ሁለት ስለመድረሱ ከሆስፒታሉ የሚመለከታቸው አካላት ባገኘሁት መረጃ መሰረት ብሎ ያወጣው መረጃ አለ። እንደ ኢቲቪ መረጃ ከሆነ በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ይገኝ ነበረ። በዓሉን አስመልክቶም እንግዲህ ከጠዋቱ አንድ ሰዓት ከአርባ አምስት ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት እንደደረሰ ኢቢሲ ከቦታው አገኘሁት ያለው መረጃ የሚያመላክተው የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ የሆኑት አቶ አጥናፉ አባተ ለኢቢሲ እንደገለጹት ከሆነ በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓልን አስመልክቶ በርካታ ምዕመናን በአካባቢው እየመጡ ይህንን ዓመታዊ በዓል እንደሚያከብሩ ነው የጠቀሱት። ታዲያ ዛሬም አምናም ካቻ አምናም ከዚህ ቀደምም እንደሚደረገው ሁሉ ከተለያዩ የሀገሪቱ ከተሞች የመጡ የኦርቶዶክስ እምነት ተከታዮች የሆኑ የቅዱስ ድንግል ማርያምን ዓመታዊ በዓል ለማክበር ከትላንትና ጀምሮ እንግዲህ አዳሩን ሲያስቀድሱ አድረው ዛሬ ከማለዳው ሁለት ሰዓት ላይ ጀምሮ በቤተክርስቲያኑ ክርስቲያኑ ግንባታ የህንጻ መወጣጫ የእንጨት ርብራብ ላይ የወጡ ሳለ ድንገት ይህ ርብራብ በመናድ ከፍተኛ አደጋ በማድረስ በርካቶች ላይ ጉዳት ማድረሱን አንስተው ጠቅሰዋል። የጉዳቱ መጠን ከፍተኛ በመሆኑና ና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠን እስካሁን እንዲህ ነው ተብሎ ሊገመት የማይችል ሊገመት የማይችል መሆኑን ገልጸው እንዲህ ነው ይህን ያህል ሰው ነው እስካሁን ህይወቱ ያለፈው ብሎ መናገር አስ አስቸጋሪ ነው ያሉት ኃላፊው፤ እስካሁን እንግዲህ የሀያ ሁለት ሰዎች ሕይወት ማለፉን በሆስፒታሉ ተረጋግጧል ሲሉ አስታውቀዋል። በተጨማሪም አምሳ አምስት ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱ ነው የገለጹት። በአካባቢው የሚገኙ ምዕመናን በሙሉ ርብራብ እንጨቱን በማንሳት እና ርብራቡ ስር የወደቁ ጉዳት የደረሰባቸው ሕይወታቸው ያለፉ ሰዎችን በሙሉ በማውጣት ከፍተኛ ጥረት እያደረጉ እንደሚገኙም የመንግስት ተቋማት ገለጹ። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታል እና በአራት የዜና ጣቢያም እየተሰጠ ስለመሆኑ ነው የገለጹት። እንግዲህ ተጎጂዎችን ለማትረፍ ህብረተሰቡ አሁንም ድረስ ከፍተኛ ጥረት እያደረገ መሆኑ ነው እንግዲህ ኃላፊው የተናገሩት። ከርብራቡ ስር ያልወጡ ዜጎችም እስካሁን ድረስ እንዳሉና የእነዚህንም የነዚህንም ሰዎች ህይወት ለማትረፍ እና ህክምና እንዲያገኙ ለማድረግ አሁንም በከፍተኛ ጥረት እየተሰራ እንደሆነ ነው ኃላፊው የገለጹት። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታዬ በበኩላቸው ታዲያ ከጠዋት ሁለት ሰዓት ከሰላሳ ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎች ህክምና እየተሰጣቸው እንደሆነ ለኢቢሲ ተናግረዋል። ታዲያ እነዚህ ሰዎች ላይ የደረሰው ጉዳት ከፍተኛ በመሆኑ አንዳንዶችን በተለይ ደግሞ ከነሱ አቅም ላይ የሆነው ጉዳት የደረሰባቸውን ግለሰቦች ከወረዳ ባለሙያዎችና ና አምቡላንሶችን በማቀናጀት እየሰሩላቸው እንደሆነ እና ደግሞ ከዚህም በላይ ከፍተኛ ጉዳት የደረሰባቸውን ግለሰቦች ወደ አዲስ አበባ እየላኳቸው እንደሆነ ነው የተናገሩት። እስካሁን ከፍተኛ ጉዳት የደረሰባቸው አምስት የሚሆኑ ተጎጂዎች ለተጨማሪ እና ወደ አዲስ አበባ መላካቸውን ነው እያስታወቁ ያሉት። አሁንም እንግዲህ ርብራቡ ስር ያልወጡ ሰዎች እንደሚገኙና እዛ አካባቢ ያለው ማህበረሰብ ለንግስ የሄደው ምእምን በሙሉ ርብራቡን በማንሳትና በሕይወትም የሚገኙ ካሉ ሕይወታቸውም ያለፉ ምእመናን ካሉ እነሱን በማውጣት ወደ ሕክምና ለመውሰድ ከፍተኛ ርብርብ እያደረጉ ነው የሚገኙት። አደጋው እንግዲህ ተከሰተ ተብሎ የሚነገር ያላለቀ ስራ ላይ በመሆኗና የቤተ ክርስቲያኒቱን የውስጥ ገጽታ በተለይ ደግሞ የቤተ መቅደሱን ጉልላቱ ላይ የተሳሉትን ስዕላት ለመመልከት እየወጡ ባሉበት ሰዓት፣ በእርግጥ በዛ አካባቢ ላይ ሌላቸውም ይሄ ነገር ከአቅሙ በላይ መሸከም ስለማይችል ባትወጡበት ሚል ማስጠንቀቂያም እየተነገረ እንደነበረ ከቦታው የደረሰን መረጃ ያመላክታል። ታዲያ ይህ በሆነበት ሰዓት ነው እንግዲህ ርብራቡ የተደረመሰው። ርብራቡ ሲደረመስ ታዲያ ከስር የነበሩ ምዕመናንም ስለነበሩ እነሱ ላይ በማረፉና አናታቸውንና እና ደግሞ ሌላ የሰውነት ክፍሎቻቸውን የመታቸው አንዳንዶቹንም ደግሞ እንዲሁ ሚስማር የሚወጋቸው ሆነው አደጋ የደረሰባቸው ምዕመናን እንዳሉ ነው ከቦታው የደረሰን መረጃ የሚያመላክተው። እንግዲህ እንዲህ ያለው ነገር ሲፈጸም በኢትዮጵያ ውስጥ ይህ ለመጀመሪያ ጊዜ አይደለም። ከዓመታትም በፊት እንዲሁ በጎንደር ከተማ የጥምቀትን በዓል ለማክበር የሄዱ ምዕመናን በጥምቀተ ባህሩ አካባቢ ለምዕመናን መቀመጫ ይሆናል ተብሎ በተሰራ ርብራብ ላይ የተቀመጡ ምዕመናን እንዲዚሁ ርብራቡ ተደርምሶ ከፍተኛ ጉዳት ያደረሰባቸው ግለሰቦች እንዳሉና በዚያም ምክንያት ደግሞ ሕይወታቸውን እያጡ ሰዎችም እንደነበሩ የምናስታውሰው ነው። በተለይ ደግሞ እንደዚህ ያሉ ርብራቦች የተሰሩበት አካባቢ ላይ እዛ አካባቢ ላይ ያለ ግለሰብ ወይ ደግሞ ያንን ሕንፃ የሚያሰራ ሰው ኃላፊነት ወስዶ ርብራቡ ከአቅም በላይ በሆነ ምክንያት ሰው መሸከም ስለማይችል አትጡበት ብሎ ማስጠንቀቂያ መስጠት ተገቢ ነው። እንግዲህ አሁን ከአረርቲ አካባቢ ሌሎች ተጨማሪ መረጃዎች ካገኘን መልሰን ወደ እናንተ የምናመጣ ይሆናል። አዲስ አበባ ቤተሰቦቻቸውን ወደዛ የላኩ የኦርቶዶክስ እምነት ተከታይ ቤተሰቦች በከፍተኛ ጭንቀት ላይ እንደሆኑ ነው እየሰማን የምንገኘው። ሟቾችን ፈጣሪ በቀኛ ኖር ዘንድ ተመኘን፣ ደግሞ ደግሞ ለቤተሰቦቻቸው መጽናናትን እንዲሰጥ እንመኛለን። ይህንን በተመለከተ አዳዲስ የሚወጡ መረጃዎች ካሉ የምናደርሳችሁ መሆኑን ከወዲሁ ቃል እንገባለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትሕትና ጠየቅን፣ እናመሰግናለን።